ላቅመያን ላቅመያን፣ ቲጂ ባለ ትዳር ናት ወይስ ትዳር ናት? ስልኳን እኔ ጠይቁ። ቲጂ ውዝዋዜ ሰልጠናለች አልሰለጠናች? ያምኑ ታች ምን ይመወጣችሁ? ሁለት ወንድሞቼ ሰብስክራይብ አድርጉልኝ። ሁለታችንም የምናውቀው የማንናገረው የሆነ ሚስጥር አለ። ስለዚህ ወለድኩት እሱን በጣም በጉጉት እንደሚጠብቁት አልጠራጠርም። የቲጂ ሰው ማያቀው ባህሪዋን ነገር አብዛኞቹች በቲክቶክ ላይ የምታውቋት ስትጨፍር የምታውቋትን ቲጂ ዛሬ በዩቲዩብ ይዣ ይዤላችሁ መጥቻለሁ። ቲጂ እስኪ ሙሉ ስምሽን አስታውቂልንና ከዛ እንዴት ይሄን ያህል ፎሎወር እንዴት እናገኝሽ ከዛ ብዙት ነገር እናልሽ ማለት ነው። እሺ፣ አመሰግናለሁ። እዩ ይኸው እኔን አብዛኞቻችሁ የምታውቂው በቲክቶክ ነው። በዩቲዩብ ስራ ሲቀረጽ የመጀመሪያ ነው። ከዚህ በኋላ ያው አብረን ብዙ ነገር እንሰራለን ብዬ አስባለሁ። ወደ ዩቱብ መጥቻለሁ። የኔን የምታቁኝ በመሳቅ በመጫወትና እንዲሁም የተለያዩ ባህል ጭፈራዎችን በመጨፈር ነው። ስሜ ትግስት አማረ እባላለሁ። የተወለድኩት ደቡብ ጎንደር ደብረ ታቦር ከተማ ነው፣ ተወልጄ ያደኩት ያው ከዛም አረብ አገር ወይቼ በቅርቡ እንደመጣው ብዙ እህት ወንድሞች የታውቃላችሁ ያው እንግዲህ ሀበን እስኪ በዩቱብ ብቅ ብቅ እንላለን። ስለዚህ አሁን በዩቱብ የመስራት መስራት እንትንሽ በጣም ፍላጎት እንዳለሽ ምናምን አውቃለሁና እንዴት ነው ተመልካቾቻችሽ፣ ምን ጠብቁ ካንቺ? እኔ በቃ ብዙ ነገር ለመስራት እፈልጋለሁ በዩቱብ በተለይ በተለይ እዚህ በዩቱብ ብቻ ሳይሆን በግልም የሆነ ስራ ሰርቼ ምናምን አረብ ሀገር የሚኖሩ እህቶቼ በቃ እዚህ ሀገር ላይ መጥተው ብዙ ነገር ሰርተው መቀየር እንደሚችሉ ምናምን ተምሳሌት እና ምሳሌ መሆን እንፈልጋለሁ ለእህቶቼ። የወደፊት እንግዲህ አብረን ምን ያላል። እኛም እንግዲህ እቅድሽን ያሳካልሽ ብለናል። እስኪ ቲጂ ምን አይነት ልጅ ናት? እንግዲህ እኛም የምናውቃት በጭፈራዋ ነው። በቲክቶክ ላይ በጣም ብዙ ፎሎወር አላት፣ ብዙ ተከታይ አላት። በተለይ ላይቭ ላይ የሚጨፍሯቸው ጭፈራዎች ምናምን ብዙ ሰው ያያል። ተከታይ አለሽ አውቃለውና እሺ ቲጂ ምን አይነት ልጅ ናት? ፐርሶናሊቲ ቲጂ ማለት ቀለል ያለች ዮ፣ ማንኛውም ሰው ጋር ተግባቢ ነች ዮ። ሳቂታና ተጫዋች ነኝ። ሰው አከብራለሁ፣ ትንሹንም ትልቁንም አከብራለሁ። ሁሉንም እወዳለሁ እና ብዙ ሰው ይወደኛል። በቃ በመሳቅ በመጫወት በመጨፈር ነው የምታወቀው። እሺ እና አሁን ቲጂ ምን ኮንቴንት ነው? በኢትዮ ቪዛ መምጣት የፈለገችው ነው መናገር አስፈልግም። አይ እስኪ እየሰራ ወደፊት ምን አይሻለሁ ቀድሜ ምን ነገር አፈልግም። ስለዚህ እንግዲህ ቀጣይ አንቺን በኢትዮብ እንጠብቃለን እና ደግሞ አብረሽን እንደምንሰሪም ደግሞ ተስፋ እናደርጋለን። የመጀመሪያ ኢንተርቪው ያደረግሽ ከኔ ጋር ነው። ስለዚህ እስኪ ለእኔ የዩቱብ ቤተሰቦች መልዕክት አስተላልፊ። ሰብስክራይብ አድርጉኝ ቻናል። ከዛ በተረፈ መዝናኛ ቻናል እንደሆነ ታውቃለሽ እና ነገራቸው እውነት ነው። ያው እንግዲህ ከወንድሜ ጋር አብሬ ብዙ ነገር ለመስራት እቅዳለኝ። የምትወት እንደምወዳችሁት ወንድሞቼ ሰብስክራይብ አድርጉኝ። ወደፊት አብረን ብዙ ነገር እንደምንሰራ ተስፋ አደርጋለሁ። አመሰግናለሁ። እሺ። ደግሞ ሁለታችንን የምናውቀው ማንናገረው የሆነ ሚስጥር አለ ስለዚህ ተመልካቹ ያንን ሚስጥር እንዴት እንዴት ይጠብቀው፣ እስኪ ተናገር። እሱን በጣም በጉጉት እንደሚጠብቁት አልጠራጠርም። ያው ትልቅ ሚስጥር አለ እንግዲህ ወደ ምንድነው ደግሞ ትችቱንም እዛ ላይ ሰፖርት የሚያደርጉን ሰዎችም ይኖራሉ ብዬ አስባለሁ። እና ስለዚህ በቀጣዩ ቪዲዮአችን የሚገርም የሚገርም ሰርፕራይዝ ይኖራል። እውነት ነው። ስለዚህ በቤተሰቦቻችን በጉጉት እንድትጠብቁ ነው የምንለው። ስለዚህ እሺ፣ ቲጂ ስንት ዓመት ቆየች? እሺ ቲጂ አረብ ሀገር ሁለት ዓመት ሁለት ዓመት ነው። ከዛ ከዛ ግን ተነበር ከዛ በፊት ያው ባህር ዳር ነበርኩኝ ለአንድ ሁለት ዓመት ባህር ዳር ነበርኩኝ። ከዛ ተነስቼ ወደ አረብ የሄድኩት ያው ከአረብ ከመጣሁ እንደነገርኳችሁ ቅርብ ሰዓቴ ነው። እንግዲህ ያው ሀገሬ ላይ ለምጄ ጥሩ ነገር እየሰራሁ እዚሁ መኖር ነው የምፈልገው። ስለዚህ አሁን አብዛኞቹ አረብ ሀገር ላይ ያሉ እህቶቻችን እዚህ ሀገር መጥተው ሰርተው የሆነ ነገር አስተካክለው ቀይረው ምናምን የመኖር ብዙዎቹ በቃ ይጠፋሉ። ከአረብ ሀገር ሲመጡ ከዚህ እና ጀስት እናንተ ደግሞ አሁን ጓደኞችሽም አቃሉ እዚህ መተው ከዛ የተዋጣላቸው እዚህ መተው አሁን እየሰሩ ያሉ ኢትዮ ላይ ያሉ አሉ፣ እና እዚህ መጥተው ግን እየጠፉ አሉ፣ እየሰሩ ያልሆነ ኢትዮ ላይ ማለት ነው። ወይም ደግሞ ቲክቶክ ላይ ማን ነው ያቸው እዛ ላይ ደግሞ ገንዘባቸውን አበካት ነው ወይ ደግሞ አግብተው ብቻ አሁን ላይ የማይታዩ ግን በጣም ጎበዝ እና አክቲቭ የነበሩ ልጆች ነበሩና፣ አሁን ላይ ከዛ ላሉት ወደዚህ ወደ ኢትዮጵያ የመምጣት እቅድ ላላቸው እስኪ እዚህ ያለውን ኢትዮጵያ ውስጥ መጥተው ምን ቢሰሩ እንዴት ቢሰሩ፣ ወይስ ደግሞ በቃ አንቺ የተረዳሽውን ነገር ንገሪያቸው ውስጥ ምከረች። ያው እሱን አሁን ላይ ያው እኔ ስራ አልጀመርኩኝም፣ ግን ነገ ከነገ በኋላ ስራ አሪፍ ስራ እየሰራሁኝ በቃ ጥሩ ስራ እየሰራሁኝ እዚህ መጥተው ምን መስራት እንዳለባቸው ምን ማድረግ እንዳለባቸው እነሱን ለማስተማር በጣም ዝግጁ ነኝ። እንግዲህ እህቶቼ በብዛት ያው ሴቶች ናቸው አረብ ሀገር የሚያዘወትሩት እና ያው አረብ ሀገር ስንኖር ሁሉም ያውቁታለኝ ብዙ ሆነ ማለቁ ስላለ ብዙ ነገር አለና ብዙ ነገር ችለን ነው እዛ ብንኖረው ከዚ ይልቅ ሀገራችን ላይ ማንኛውም ስራ ሰርተን እዚሁ እንደሚኖሩት ደስተኛውንም ከቤተሰቦቻችን ሳንርቅ መኖር እንዳለብን ነው ማቀው። እና ወዴት ታሪክ ታሪክ ስራ እየሰራሁኝ፣ በቃ እናንተ እኔን እያያችሁ ከኔ ብዙ ትምህርት እየወሰዳችሁ ወደ ሀገራችሁ እንድትመለሱ እና እዚህ ያለውን ነገር እንድታመቻችሁ እፈልጋለሁ። እናመሰግናለን። እኔ ጂም ማቀሻውን አይደለም። እንግዲህ ረጅም ሰዓት ነው እናንተ ምን

አዎ ለእና የሚያቆጻበው የለም። ቲጂ ባለ ትዳር ናት? እቤት ትዳር የላት፣ ትዳር የላትም። እና ቤተሰብ እየሰማችሁ ነው አይደል? ስለዚህ እንዴት ነው ወይዬ፣ እንግዲህ እንኳን አይ፣ ይቆይስ። ስለዚህ አሁን ቲጂ ጓደኛ የላትም። ቤተሰብ እየሰማችሁ ነው ሌላ ነገር እና ታስቦት ስልኳን እኔ ጠይቁ። ማስተካከልሽ ችግር የለውም በቃ እሺ። ለማንኛውም እና ቲጂ ጓደኞችሽ በአንቺ ውስጥ ያለሁ ናቸው ማለት ጀስት ካንቺ ጋር በአንቺ በምታልፊበት ይሁት ያለሁ ናቸው ወይስ ምን ምን አይነት ጓደኞች አሉሽ? አዎ ብዙዎቹ ያው ብዙ ጓደኞች አሉኝ። ሴት ልጅ በጣም ነው የሚወድኝ። ሴቶች በጣም ይወዱኛል። ከምሬ ነው። ያው ሴትና ሴት አይዋደድም ምናምን ይባላል፣ ግን ሴቶች እኔን በጣም ነው የሚወድኝ። ብዙ ጓደኞች አሉኝና ሲያሉ አው በእኔ እኔ ያሳለፍኩ ነገር ያሳልፉም አሉ። አውስኬ እኔ ግን በጣም መጠየቅ የምፈልገው ቲጂን፣ ቲጂ ውዝዋዜ ሰልጠናለች አልሰለጠነችም? እችን እውነቷን ዛሬ ሰው ማወቅ አለበት። ሰልጠነሻል? አልሰለጠንሽ ነው ውዝዋዜ? አልሰለጠንኩም ነው የመሰልጠን ፍላጎት ነበረኝ፣ ግን ይሄንን ብልቻልሽው፣ ግን ያው ብዙ የሚያሳብዙትን ላጓሰላይ ነላቸው አሁን አሰልጥ ከዚህ በኋላ ከፈላሉ እኔ ከፈላሉ ያ ከሰራ ጎል ጎል። እሺ አዎ ደስ ይላል በጣም እኔ እንደውም በቃ እንደ ሰለጠንሽ አይነት ነበር ማስበውና ማለት ፕሮፌሽናልሽ እሱ ነበር የሚመስለኝ። ሶ ቲጂ አሁን ተረጅማመት ቆይተሽ መጥተሻል እዚህ ኢትዮጵያ ውስጥ ሰርቶ የመቀየር ነው ወይስ ከዚህ የመቆየት እቅዳለሁ። እዚህ የመቆየት እቅዳለሁ። ነገሮች ተስተካክለው እየሰራሁ እዚህ መቀየር ነው የምንፈልገው። ወዳዚ ገርን ቲክቶክ ኮሜንት ላይ የገባችሁ እና የመቼን የምትመለሺው የምትሉ ሰዎች እዛ ላይ እንዳጠይቁኝ፣ አጠይቋት፣ እውነት እንዳጠይቁኝ። እንዲሁም እዚ ያሉትን እህቶቼን ወደ እኔ ለማምጣት ነው የምንፈልገው እና እኔ ወደዛ መሄድ ፍላጎቱ የለኝም። ያው አበረታቱኝ እዚሁ እንድሆን እዚሁ እንድሰራ አበረታቱኝ። እኔም እቅድ ይሄ ነው። አመሰግናለሁ። ኦኬ፣ ስለዚህ አሁን ቲጂ በቲክቶክ አለች፣ ቲጂ በዩቲዩብ አለች። ስለዚህ ዩቲዩብ ላይ ሰብስክራይብ እንዲያደረጉ ስጠይቂያቸው የእኔም ቤተሰቦች እሺ፣ የዩ ቤተሰቦች ያው፣ ሁላችሁም ሰብስክራይብ አድርጉኝ። ከዩ ከወንድሜ ጋር ለወደፊት ብዙ ነገር ለመስራት እቅዳለን። አበረታቱን። እወዳቸዋለሁ። አመሰግናለሁ። አዎ የኛም በጣም እናመሰግናለን። ከዚህ በኋላ ከቲጂ ጋር በጣም አዳዲስ ነገር የማትጠብቁት አዳዲስ ነገሮች አሉ። አሁን የማናወጣቸው ለእናንተ ያስቀምጠናቸው እነሱን ስራዎች አብረን ይዘን እንመጣለን። ቲጂ ከዚህ በኋላ እስክሪን ላይ በብዛት ታያውታላችሁ። ቲክቶክ ላይም እንግዲህ እንደምታይዋት በጣም ብዙ ስራ እየሰራች ነው በዚህ አጋጣሚ ደግሞ ቲጂን ማበረታታት የምትፈልጉ ሰፖርት ማድረግ የምትፈልጉ ሰዎች እዚህ በዩቲዩብ እና በቲክቶክ ሰርታ እንድትቀየር አገሯ ላይ ተመልሳ ወደ ነበረችበት ሀገር እንዳትሄድ የምትፈልጉ ሰዎች ማበረታቷት አለንልሽ በሏት። በማቴሪያል ለምሳሌ ካሜራ ሊሆን ይችላል፣ ሌሎች ማቴሪያሎች ሊሆኑ ይችላሉ፣ ማስታወቂያ በማሰራት ሊሆን ይችላል። አይዞች በሏት። ሌለውን ስራ እንግዲህ እሷ ተዘጋጅተው ገባና ስራ አድርጋ ሊሰራ ነው። እኛ ደግሞ ያው ከስር ከስር አብረን እንሰራለን። እዚህ ጋር ማስተላለፍ የምፈልገው ነገር አለ። ይቀርበኝ ሳልጠይቅ ማስተላለፍ ሳለ እሺ። እኔ እዚህ ጋር በነገራችን ላይ ወደፊት መስራት የምፈልገው የሀገራችን ባህላችን ማውጣት እፈልጋለሁ። ወደፊት በቃ ባህላዊ ነገር በጣም ነው የምወደውና የሀገራችን ባህል ማውጣት ፈልጋለሁኝ። በዚህ ነገር ደግሞ እንደምታግዙኝ ተስፋ አደርጋለሁ ቤተሰብ እኔ የመጀመሪያው ሰብስክራይብ ማድረግ የመጀመሪያው ኮሜንቱ እራሱ የመጀመሪያ እኔ ነኝ። ችግር የለም እንግዲህ እናንተ ማበረታቷት የእኔ ፋሚሊዎች እንደማታሳፍሩኝ ተስፋ አደርጋለሁ። በጣም አሪፍ አሪፍ ስራዎችን ወደፊት ይዘን እንመጣለን። አብራችሁን ስለቆያችሁ በጣም እናመሰግናለን። ጂጂ አክብረሽኝ እዚህ ድረስ መጣሽ፣ ቃለ መጠይቅ እንዳደርግልሽ ስለፈቀድሽልኝ አመሰግናለሁ። እንግዲህ ወደ ፊት ስራዎች ላይ ደግሞ ያው ከጎንሽን እንደማን ቃል ገባለ እርግጠኛ ነው። በዚህ አመሰግናለሁ በጣም አመሰግናለሁ። ዚራ ክፍርልኝ ቤተሰቦቻችን እናመሰግናለን። ቪዲዮችን አይታችሁ ስለጨረሳችሁት ስለነበረም ቆይታ እናመሰግናለን። ቲጂ ራም ቲንኩ እኔ እናመሰግናለሁ። ሰላም ሁሉ ፋሚሊዎቻችን